እርዳታችሁ በገንዘብም ብቻ ሳይሆን በሀሳብም ከኛ እንዳትርቁብን፣ እንዲራዱን እስካሁንም የተራዱንን እግዚአብሔር ገብረ መንፈስ ቅዱስ ይርዳቸው ይጠብቋቸው። አሁንም ቢሆን እሳቸው የፈቀዱላቸው ሰዎች እንዲረዱን መብራት ያስፈልገዋል። ላቂት መካነ ሕይወት አቡነ ገብረ መንፈስ ቅዱስ አመሰራረት፣ አጭር የህይወት ታሪክ ከረጅሙ ባጭሩ፣ ከብዙ በጥቂቱ ለመዘርዘር ሞክራለሁ። ላቂት አቡነ ገብረ መንፈስ ቅዱስ በአስራ ስድስተኛው መቶ ክፍለ ዘመን በአጼ ፋሲል ስርወ መንግስት ተመሰረተ። አመሰራረቱና አመጣጡ ፍትሐዋዲ መዛሩ የተባሉት የአጼ ፋሲል የቀኝ ወንበር ሆነው በመንግስት አማካሪ የነበሩት የሸደወ አቅ የነበሩት የተክላያኖ ልጆች በርስት ተጣልተው ጎንደር ጎንደር ከአጼ ፋሲል ሲከራከሩ አካሉና ዘሚካኤል የሚባሉት የተቅራሩ የልጅ ልጆች ከአክስታቸው ከወይዘሮ ማርያም ስና ጋር ተጣልተው የአባቴን ርስ አላካፍለኝ አሉ ብላ ክስ አቅርባ እንዳለች፣ ሽምግልና ከቀድሞ ጀምሮ ስለነበር አጼ ፋሲል እንዲሸማገሉ ፍጣራዊ መዛሩን ዳኛ አድርገው የሽማግሌ ተመርጠው አሸማግለው የሸደሆን መሬት ከአክስታቸው ከሶስት እንዲካፈሉ አሸማግለው አሸማጋዩ ዳኛ ከመንግስት ከመንግስት ተመርጠው እንዲያካፍሉ ሲደረግ፣ በዚህ መካከል ከጎንደር ተነስተው ወሎ ክፍለ ሀገር እስከሚደርሱ ባደሩበት ቦታ የፍጣራሪ መዛሮ ርስት ጉልት እንዲሆን መንግስት አዞላቸው። ይህንንም ሁሉ ባደሩበት ርስት ጉልት እንዲሆናቸው ሲደረግላቸው፣ በዚህ በትልኳቸው መሰረት ባደሩበት እየተረከቡ እና ርስታቸውን አንጆ ሚካኤል እስከሚደርሱ ድረስ ከጎንደር ተነስተው ላቂት አቦ ላይ ለፈረሶቻቸውና ለበቅሎቻቸው በግራ ቀሚ መስክ የሆነች ቦታ መርጠው እነጥጃ መስክን፣ ነፋቂ መስክን ካሉባት ላቂት አቡነ ገብረ ርስት ላይ መቀመጫ አድርገው የመጡበትን ዓላማ አሳክተው እና ካሎና ዘሚካኤልን ወይዘሮ እቴዬ ማርያም ስዳን መሬታቸውን እኩል አካፍለው ከዚሁ ደብር ላቂት አቡነ ገብረ መንፈስ ቅዱስን በጠቀስኩት ክፍለ ዘመን ዝታቦቱን በደብሩና በራሳቸው ስም ከቃጳስ ተቀብለው በዚህ ቦታ ስምንት ልጆች ወልደው ይህንን ደብር እንዲቀደስበትና እንዲወደስበት አስደረገው። ልጆቻቸውንም በየደረጃው የቦታው ወራሽ እንዲሆኑ አድርገው ከአንዱ ድርሻ አንዱ እንዳይገባ የመጀመሪያ ልጃቸው አንድ መስቀል ሰባት ጨው እንዲገበርለት ሲያደርጉ፣ ሁለተኛው ልጃቸው ደግሞ ተክላይ ማኖት የተባለውን ደግሞ የቦታው ጉልት ሹም ሆኖ ቦታውን እንዲመራ ተደርጎ፣ ሶስተኛው ልጃቸው መስቀሎ የሚባል ሲሆን ይህንን ደግሞ የጭቃሹም ሁኖ፣ የጭቃ ቆሎ ከአርሶ አደሩ እንዲገበርለት አድርገው ሲሰጡ አራተኛችው ልጅቹ ሴቲቱ ደግሞ ወይዘሮ ልብስ ትባላለች የቤተ ክርስቲያኗን ግብዝና የእሷ አድርገው በግብዝና በቆሎ እንዲገበርለት አድርገው እንደ ማድረጋቸውና እንደ ስርዓታቸው በተሰጡት እድል መሰረት ይህን ሳይለቅ ከአፄ ፋሲል ዘመነ መንግስት ጀምሮ እስከ አፄ ኃይለ ስላሴ ዘመነ መንግስት መጨረሻ ሲተዳደርበት የነበረች ይላለ ወግ ሀገር ነበረች። በዚሁ ጊዜ ፍታሪ መዛሩ ቤተ ክርስቲያኗን ሲመሰርቱ ብዙ ባሕታውያንና ገዳማውያን አባቶች በመኖራቸው ዋልድባ ከሚባል ገዳም አፈር በፈረስና በበቅሎ አስጭነው አምጥተው አስደለደሏት ይባላል። ከቀርቦ ጀምሮ ላቂት አቦ የዋልድባ አፈር የፈሰሰባት ባለ ታሪክ ሀገር ነበረች ትባላለች። በዚህ መካከል ላይ እነዚህ ባለወግ የሆኑት የልጅ ልጆች እነ ቀኛዝማች አሰፋ በለጠ፣ እነ ቀኛዝማች አሻገር ሳሉ፣ እነ ቀኛዝማች መኮንን ሳሉ፣ እነ ግራዝማች አካል ጠጋው፣ እነ ግራዝማች ንጋቱ ብሩ፣ እነ ግራዝማች ጣሰው በለጠ፣ እነ አጋፋሪ ገላ የተሰማ፣ እነ ብላታ አበበ እንዳለው፣ እነ ብላታ አራጋው ነጋሽ፣ እነ ብላታ አካሌ ወርቄ፣ እነ ቄስ መልከነ ዘለለው፣ እነ ቄስ ተሰማ ዘውዴ ብዙ አንጋፋና መኳንንት እና ብዙ ወይዛዝርት የነበረባት ስመጋናን አገር ነበረች። ይህንን ሁሉ ሲሆን በቀድሞ በቀድሞ ዘመን ስልጣኔ ባልነበረበት የህዝብ ቁጥር ባልበዛበት የተተከለች የህዝብ ብዛቷ ከሰላሳ ጢስ በላይ ያልነበረች የመሬቷ ቆዳ ስፋት ከጎረቤት ሀገር ከነ አግሬተገኝ ያላነሰች በቀኝና በግራ ብዙ ወንዝ የምንጭ ውሃ ያለባት ሀገር ናት። ከህዝብ አንስ አስተን አነስተኝነት ቤተክርስቲያኗ በዘመናዊ ያልተሰራች በቀድሞ ጊዜ እንደ ነገሩ የሆነች በስሚዛ ጭራሮ መዝጊያ እየተዘጋች የነበረችውን በ1962 ዓ ም በእንጨት ጥርብ ሳንቃ አባቶቻችን ዘግተው ሲገለገሉበት የነበረውን የሳር ክዳን እና በማፍረስ በ1995 ዓ ም አንዲት የአገር ወዳዴ ሸዋ ተወላጅ የሆነች በህልሟ የተራቆሰች ቤተ ክርስቲያን ታየች በማለት ቄስ ታደሰ ማስረቻን መሪ በማድረግ መጥተው ጣራው እንዲፈርስ አስደርገው በቆርቆሮ እስከ ቃቤቱ ድረስ እንዲሰራ አድርገዋታል ህብረተሰቡ በዘመናዊ መሰረት መሰራት አለበት በማለት ህዝቡ ገንዘቡንና ጉልበቱን አስተባብሮ ካለበት ደረጃ እስከሚደርስ ድረስ በትግል በውጣ ውረድ ይገኛል በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን ክብርና ምስጋና ምክፍና ወዳሴ ለስም አጠራሩ አምላካችን በዚህ በንቁ ሚዲያ ስቱዲዮ እንገኛለን እንግዲህ ያለንን ችግር ለመግለጽ እሞክራለሁኝ። ምክንያቱም በሰሜን ወሎ በመቄት ወረዳ የሚገኘው የአቡነ ቅዱስ ቤተ ክርስቲያን ከተጀመረ ሰባት ዓመት ይሆነዋል። ለነገር ግን ጊዜው በፈጠረው ችግር ባለኩ ሁኔታ እየተጓተተ እስካሁን ሊቆይ ይችሏል። በ2016 ንቁ ሚዲያ ያባረግልን ትብብር ብዙዎቹ እናቶች፣ አባቶች፣ እህቶች፣ ወንድሞች ተሳትፎ አድርጋችሁ የተወሰነ ነገር እየሰራን እንገኛለን። ይህን ስላደረጋችሁ እግዚአብሔር ጸጋውን ዋጋውን ይክፈላችሁ እያለ እንግዲህ እግዚአብሔር እንማጸናለን። በመቀጠል በይበልጥ አሜሪካ ሀገር የምትገኘው ወለተ ሚካኤል መንበሩን አሰርታ በቦታው ላይ ይገኛል። ሌላም ተጨማሪ እርዳታ አድርግልናለች ሲቀጥል ቆርቆሮውን ሰይፈ ሚካኤል፣ ሰይፈ ገብርኤል ይቅርታ፣ እንዲሁ በመልበስ ላይ ይገኛል። ለነገር ግን ያው አርሶ አደር በመሆኑ አካባቢው ገንዘባቸውን አሟጠው ጨርሰው አሁን ተዳክመው ስለሚገኙ ሁላችሁም የቤተክርስቲያን ልጆች የሆናችሁ የኢትዮጵያ ልጆች የሆናችሁ ሁሉ የደሱ ጥሪ እያስተላለፍን እንገኛለንና አቅማችሁ የፈቀደውን ልባቸው ወደ ደቡብ ልታደርጉ እንማጸናችኋለን። ምክንያቱም ቅዱስ ጳውሎስ ብዙዎች ስንሆን በክርስቶስ አንድ አካል እንዳለ ሁሉ የአንድ የክርስቶስ አካልና የቤተ ክርስቲያን አካል እንደመሆናችን መጠን በእናንተ እርዳታ ብዙ ስራ እንደሚሰራ እናምናለን። አሁንም ይሄ እርዳታችሁና ትብብራችሁ እንዳይለየን በማለት ድጋሜ እንጠይቃለን። ላደረጋችሁ ድሩ ትብብር እግዚአብሔር ዋጋችሁን ይክፈላችሁ እያልን ከልብ ምስጋናችን እናቀርባለን። እሺ ይህን ስቱዲዮ የምትመለከቱ ሁሉ ይህን ድጋፍ ስታደርጉ የክርስትና ስማችሁን ጭምር እየጻፋችሁ ከገንዘቡ ጋራ በቦታው ባሉት ትላልቅ አባቶች ስማችሁ እንዲጠራ እንዲመሰገን፣ እግዚአብሔር ሁላችን እንዲረዳን እንጠይቃለን። ኢትዮጵያንና ህዝቦቿን ይጠብቅልን። ኢትዮጵያን ከፈተና ያድንልን። ጸጋውና ክብሩን ያብዛላችሁ የኢትዮጵያ ልጆች። አሁንም ይህንን ጥሪያችን ተቀበላችሁ ከጎናችን እንድትሆኑ እንጠይቃለን። ቦታውን ለመጠቆም ያህል ከላሊበላ 45 ኪሎ ሜትር የሚገኝ ይሆናል። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። የተወደዳችሁ ህዝበ ክርስቲያን እግዚአብሔር ቤተሰቦች የድንግል ማርያም ያስራት ልጆች እንዲሁም የአባታችን የጻድቁ የአቡነ ገብረመንፈስ ቅዱስ ወዳጆች የሆናችሁ ሁሉ በልዑል እግዚአብሔር ስም እንደምንዋላችሁ አዎ ስለተፈቀደልኝ አመሰግናለሁ ከዚህ በመቀጠል አባታችን አባ ገብረመድህን እንደተናገሩት በሰሜን ወሎ ሀገረ ስብከት በመቄት ወረዳ የሚገኘው የአቡነ ገብረ መንፈስ ቅዱስ የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ህንፃው ከተጀመረ ሰባት አመቱ ነው። እስካሁን ድረስ ህንፃ ስራ ግንባታውን ጨርሰን እንዲሁም አባታችን በተናገሩት መሰረት ከዛሬ ሰባት ወር በፊት በተደረገልን በዚህ ሚዲያ ትብብር ባገኘነው ገንዘብ አሁን ቆርቆሮ አልብሰን፣ እንዲሁም የተለያየ የተሻሉ ስራዎችን ሰርተን አሁን ደግሞ ለቀጣዩ ስራ ብዙ ስራዎች ስለሚቀርቡብን። እነዛን ስራዎች ለማሳተፍ ሚዲያውም እየደከመብን ስለ እንደ አዲስ እንዲቀሰቀስልን እና እንዲሁም የቀሩት ጉዳዮች እንዲፈጸሙልን ስንል ይህን ለማመልከት ነው በዚህ ሚዲያ ላይ በዚህ ስቱዲዮ ልንገኝ የቻልነው። አዎ የቀሩን ጉዳዮች ቢኖሩ የቤተ ክርስቲያናችን ግንባታው በድንጋይ በሲሚንቶ ተገንብቶ ቆርቆሮ ከመልበስ ውጭ ሌላ ምንም የተሰራ ስራ የለም እንደ ሁለት እህቶቻችን ትናንት በዚህ ሰሞን በረዱን እርዳታ የጉልላት መስቀሉ ካልመጣ ቆርቆሮ መልበስ አይቻልም ስለተባለ፣ አሁን መስቀሉን አሰርተውልናል። እንዲሁም ፍቅርተ ማርያም የሚባሉ አሜሪካን የሚኖሩ ናቸው፣ እንዲሁም በአዲስ አበባ ከተማ የሚኖሩ እህተ መላክ ይባላሉ። እነሱ በረዱን፣ መስቀሉ ተሰርቶልን አሁን ወደ ጉዞ ተነስቷልና ወደ ሀገር ሄዶ እሱ ከተሰራ በኋላ ቆርቆሮ ጉልላቱ ያልቅልናል። ከዛ ውጭ የሚቀረው ግን ፊኒሽንግ ስራ በሙሉ የተጀመረ ነገር የለም። በአብዛኛ በአብዛኛ የስሚንቶ በር፣ መስኮት ከነመስታወቱ፣ እንዲሁም ኮርኒስ፣ የተለያዩ ስራዎች ብዙ ይቀርብናል። ቤተሌሟ፣ እንዲሁም የሳር ቤተክልምነት እስካሁን ድረስ ያችን ያየሰው በእውነት ይወቅ ሰዋል። ሲቀጥል ደግሞ አሁን እየተገለገለበት ያለው ቦታ በጣም ጠባብ በመሆኗ፣ አካባቢያችን እግዚአብሔር የተመሰገነ ይሆን፣ የካህናት ችግር የለብንም። እንኳን ካህናቱ ምመኑ የካህን ያህል አገልግሎት ነው የሚሰጠው እና በአገልግሎት በጣም የጠበበች ቦታ ናት። እንዲሁ እንደምትታወት እንትን ላይ ያያችኋት ይቺ ቤተክርስቲያን በጣም ጠባብ ነች። አራት በስድስት ሜትር የተሰራች ነች። ሁለት ሜትሯን ወደ ቅብ መቅደስ አስገብተን አራት በአራቷን ማሕሌት አድርገን ይኸው ሰባት ዓመት ሙሉ ምዕመናኑ የሚቆርቡት ውጭ ሆነው ነው። ውስጥ የሚያስቀድሱ አባቶች መቆሚያ ቦታ የላቸውም። እንደምታዩት በጣም ጠባብ ነች ይህች ቤተ ክርስቲያን። በዚህ ጋር እንግዲህ አገሩ በረሃማ በመሆኑ መጠን ፀሐው በወጣ ሰዓት በቃ ወዲያውኑ ትኩሳቱ ሚመናኑ ሰው ውስጥ ገብተው እንዳያስቀድሱ ያደርጋቸዋል። እና ደግሞ ወደሙ ከተለያዩ ብዙ ጊዜ እያስቆጠረ ነው፣ ሚመናኑ ከቦታ ጥበት የተነሳ በዚህም ላይ ደግሞ አካባቢያችን አገልግሎቱ እንደሚታወቀው ያቋቋ መምር አሉ፣ የቅኔ መምህር አሉ። በአካባቢያችን እየመጡ ምንም የኛ ደብርም በጎን ተገልጋይ ብትሆንም የደብሩ ተወላጅ የሆኑ መምህር ፈንታ በሪሆን የሚባሉ አሉ ይቅርታ ክብር ስማቸውን አልጨመርኩም እና እሳቸው የቀን ያቋቋመ መምህር ስለሆኑ በሰንበት ቀን መዝሙር ሲቆም ከሀያ በላይ መርጌታዎች አብረው ያድራሉ። መዝሙር የሚቆምበት ቦታ ነው። በዛ ገጠር ቦታ ሆኖ መዝሙር መቆም ማለት በጣም ትልቅ ጸጋ ያለው ቦታ ነው። ሲቀጥል በአመት በዓል ያለው አገልግሎት ሰፋ ያለ ነው እና ባሉበት ቦታ ይመጣሉ። ከነ መምራን ተማሪዎቻቸው የቦታ ጥበት ስላለ ከሚመናኑ በላይ ካህናቱ ብዙ ነው። ሀገራችን ሚመኑ ግን በጣም አናሳዎችና ትንሾች ናቸው። ከመቶ ያልበለጡ ከመቶ 150 ያላነሱ በመካከል ላይ ያሉ ሚመኖች የሚገኙበት ነው። እንዲሁም ለስራ ተመድበው የሚሰሩት መቶ አባወራዎች ብቻ ናቸው። ሌላው ደካማ ሽማግሌ እንዲሁም የተለያየ እንትን ያለበት መቶዎቹ ግን ተመዳድበው 25 25 ሰው በየአራት ቀን ከግንባታ ሰራተኞች ጋርና እንዲሁም ከጣራ ሰራተኞች ጋር ሁልጊዜ ቁመው ጉልበታቸውን እየተካፈሉ በረከትን እያገኙ ይገኛሉ። በትከሻቸው ትንሽ ናት። ከአስፋልቱ ገባ ብሎ መኪና እቃው የሚገባልን ከዛ በኋላ ያለውን ዳገቱን ውሃ የሚሸከሙት ከቢያንስ ከስድስት ከሰባት እንትን ፌርማታ ያላነሰ እርቀት ያለበት ቦታ ላይ ውሃ የሚመጣው ተራራማ ቦታ ናት። እንደምታዩት ቤተክርስቲያኗ ከሩቀት ቦታ ነው ውሃ የሚያመጡት። በቢቦቲ ወይንም በተለያየ መሳሪያ መቅዳት ይቻል። መኪና በደንብ አይገባ። መካከሉ ቦታ ድረስ እንደገና ብረትም ሆነ ድንጋይ፣ እንጨት፣ አሸዋ እዛ ቦታ ይወድቃል። ምዕመናኑ በትከሻቸው ተሸክመው ያንን ተራራ ላይ ወጥተው በመስራት ደከመን ሰለችን ሳይሉ በጉልበታቸው ያገልግላሉ። ሆኖም ግን አካባቢው ቆላማ በረሃማ በመሆኑ መጠን ብዙ ገንዘብ እና ንብረት መደገፍ ስለማይችሉ የጀመሩትን መጨረስ አልቻሉም። ሰባት ዓመት ሙሉ በስራ እየደከሙ እየወጡ ይገኛሉ። ምዕመናን ድረሱልን! የቤተክርስቲያን ልጆች የሆናችሁ የእግዚአብሔር ልጆችን የምትሉ ሁላችን ቤተ ክርስቲያን የኛ ናት። የቤተ ክርስቲያን ውድቀቷ፣ የቤተ ክርስቲያን ትንሳኤዋ የኛ ነው የምትሉ ሁሉ በጻድቁ በገብረ መንፈስ ቅዱስ ስም ይህን ሚዲያ አይታችሁ ከስር እየተሽከረከረ በምታዩት አካውንቱ ቁጥር ያላችሁ ድጋፍ፣ እንዲሁም የጾም ቁርሳችሁን ሲቀጥል የአንዳንድ ወር እንኳን የአስራት በኩራታችሁን ድጋፍ ብታደርጉልን ለእኛ ትልቅ ነገር ነው ብለን እንጠብቃለን። አዎ እኛ በዚህ በአዲስ አበባ አካባቢ ተቋቁመን የሀገር ተወላጆች ተብለን እንዲሁም ሳይገባን እግዚአብሔር ሊሆን ይችላል የመረጠን ሰብሳቢና ገንዘብ ያዥ ተብለን በዚህ አካባቢ ንዑስ ኮሚቴ ተቋቁመን ይህን ስራ ከጀመርን ይኸው ሰባት ዓመት አልፎን ስምንተኛ መግባታችን ነው። እስካሁን ድረስ ግን ስራውን እልፍ እያለ አይደለም። እንደ እግዚአብሔር ፍቃድ ላደረጉልን ሰዎች ሁሉ ለረዳችሁን ሰዎች ሁሉ ከፍ ያለ ጠለቅ ያለ አገል ምስጋናችን እያቀረብን ከልብ እያመሰገን አሁንም እርዳታችሁ በገንዘብ ብቻ ሳይሆን በሀሳብም ከኛ እንዳትርቁብን በጻድቁ በገብረ መንፈስ ቅዱስ ስም እንዲሁም በእመቤታችን በቅድስት ድንግል ማርያምና በቅዱስ ሚካኤል ስም በደብሩ የሚገኙት ጽላቶች እነዚህ እስከሆኑ ድረስ ከአምስት መቶ ዓመት በላይ የቆየ ቤተክርስቲያን ነው። አፍርሰን እንደገና እየሰራና ያለን ነው። የጎረቤቶች ሀገሮች ተሰርተው ስናይ የኛ ቦታ ለምን አልተሰራም? በማለት ይሆናን መስሎን በሞራም ተነስተን ነበር። አሁንም እግዚአብሔር የተመሰገነ ይሁን እናንተን ይዘን አናፍረም፣ አንወድቅም። ከፍ ያለ አገለ ምስጋናችን እያቀረብ ከጎናችን እንድትቆሙልን ስንል በጻድቁ በገብረ መንፈስ ቅዱስ እንጠይቃችኋለን። እስካሁን የተረዳዳችሁን ሰዎች በሙሉ ቆርቆሮ የገዙልን ሰይፈ ገብርኤል እንዲሁም በመጋቢ ስራ ታደሰ ባስረሻ አማካኝነት ነው የተገኙት ከግማሽ በላይ ቆርቆሮ ገዝተውልናል። ሌላውን ደግሞ አስተባብረን ጨምረን ይህን አድርገናል። ሌሎችም አባታችን እንደገለጹ ብዙ ሰዎች እርዳታ አድርገውልናል። እግዚአብሔር ይርዳችሁ ለስራችሁ በእውነት መሳካትን ለቤታችሁ በረከትን ለሰውነታችሁ ጤንነትን ያድልልን። ይህንን አይታችሁ የምታገለግሉ ሁሉ እግዚአብሔር ስራችሁን በበጎ ያከናውንላችሁ። አሁን እንግዲህ ይህንን የመሰለ ህንፃ ተገንብቶ እዚህ ላይ ደርሷል። ይህ መብራት እንደ እስካሁኑ ቤተ ክርስቲያን ወይንም አሁን እንዳለችው እንደ ቆርቆሮ በቆርቆሮዋ ቤት እንደው በትንሽ ሻማ ወይንም ደግሞ በትንሽ መብራት የሚበራ አይደለም። መብራት ያስፈልገዋል። መብራቱ ከቤተ ክርስቲያኑ ከሁለት መቶ ሜትር በላይ የማይርቅ ቅርብ መንገድ ላይ እያለፈ እስካሁን ድረስ መብራትን ማስገባት አልቻልንም። ይህንንም በዚሁ ላይ ታሳቢ ሆኖልን እግዚአብሔር ቢፈቅድ እንደው ለዚህም ሁሉ ተራዳይ ሰው ቢልክልን ብለን ይህንን ሁሉ እየገለጽን ነው። ሲቀጥል አሁንም እንደው ለዕለት እንኳን ማስቀድሻ ጧፍ፣ ሻማ፣ ዘቢብ ይህንን የመሳሰሉትን ነገር እስካሁን ድረስ አግኝቶ አያውቅም ይሄ ደብር። ይህንን ብላችሁ ምናልባት እንዲያው ብዙዎቹ ሰዎች ልታውቁኝ ትችላላችሁ። እዚሁ አካባቢ ማገለግል እንዲሁ በአያት አካባቢ ማገለግል ከአንድ ሲሆን እስካሁን ድረስ የአያት ጌቴሰማኒ ቅዱስ ኪዳነ ምሕረት ቅዱስ ገብርኤል ቤተክርስቲያን እየተሰራ ለዚህ ቤተክርስቲያን እንጂ ለዛ ገጠር ቤተክርስቲያን አንድም ነገር አስተዋጽኦ እንዲያደርጉ ምዕመናን ወይንም ንሳ ልጆችን እስካሁን ድረስ አስቸግሬ አላቅም። ታውቃላችሁ፣ ልጆችም እግዚአብሔርም ያውቀዋል። ግን አሁን በኋላ እግዚአብሔር ቢፈቅድ ያንን ቦታ በማየት እንድትጎበኙ ስል ከራሴ ንሳ ልጆች ጀምሬ አጽንኦት እያደረግኩም ማጸናለሁኝ። የዕለት ሻማና እጽዋፍ እንኳን ግዙ ልብ እያስቸግሪያችሁ አላቅም። ይህን በመሳሰለው ነገር እንደው ትታዘቡኛላችሁ ከእግዚአብሔር ጋር። ከአሁን በኋላ ግን አያት ጌት የሱማኔ ቅዱስ ኪዳነ ምሕረትና ቅዱስ ገብርኤል ቤተ ክርስቲያን ግንቦት 16 ይመረቃል። ከዛን ቀን ጀምሮ እጃችሁን ወደ አቡነ ገብረ መንፈስ ቅዱስ አሻራችሁ እንድታስቀምጡ ስም በልዑል እግዚአብሔር ስም እማጸናችኋለሁኝ። እግዚአብሔር ከእናንተ ጋር ይሁን። ወስብሐት ለእግዚአብሔር። ከዚህ የተረፈውን ደግሞ የገንዘብ አካባቢያችን ተወላጅ የሆኑት በአዲስ አበባ የሚኖሩት አቶ አበባው በቀለ ይባላሉ። እሳቸው የቤተክርስቲያናችን አካል ሁነው ገንዘብ ያዥ ከሰው ሰው መርጠን በአሁኑ ሰዓት ገንዘብ የሚሰጥ ሰው ብዙ ነው። የሚያስቀምጥና ስራ ላይ የሚያውል ሰው መጠየቅ አለበት ወይም መመረጥ አለበት ብለን እሳቸውን ገንዘብ ያዥ አድርገን አምስት ሳንቲም ሳት ቀር በዚህ አካውንት ቁጥር የገባውን ገንዘብ ስራ ላይ እያዋሉልን የሚገኙ አባቴን ናቸው። የተረፈውን እሳቸው ይጨምሩበት። ሁሉም ነገር አባቶች ጨርሰውታል። እስካሳና አባ ገብረማድም ሁሉም ተናግረውታል። እኔ ግን የምለው ነገር የሚጨምረው ነገር ቢኖር ትልቅ ቦታ ነው። ትልቅ ቦታ ነው። የትልቅ ሰዎች ቦታ ነበረ። አሁን አባቶቻችን አያቶቻችን አልፈው እንደው ተጎርቶ ነው ያለው ቦታው። አሁን በጣም ተጎርቶ ነው ያለው እና ምንድነው እንዲራዱን እስካሁንም የተራዱንን እየተራዱነን እግዚአብሔር ገብረ መንፈስ ቅዱስ ይርዳቸው ይጠብቋቸው። አሁንም ቢሆን እሳቸው የፈቀዱላቸው ሰዎች እንዲረዱን። በላስታ አውራጃ በጥሮ በድሮ አጠራሩ በመቄት ወረዳ ነው የሚገኘው ቦታው የቅዱስ ላሊበላ መስመር ላይ ነው የሚገኘው። የመብራት መስመር እንኳን በስሩ ነው ያለፈው። ትልቅ ቦታ ነው፣ ትልቅ መስመር ላይ ነው ያለው። ያንን መስመር ይዞ ቦታው ተጎርቶ ነው ያለው፣ ተጎርቶ ነው ያለው እና የአቡነ ገብረ መንፈስ ቅዱስ የፈቀደላቸው ሰዎች ክርስቲያኖች እንዲረዱን ነው። ሁሉንም እሳቸው ሁሉም ተናግረውታል። እና የምጨምረው ነገር ብዙም የለኝም። እርዱን ነው የምለው እርዱን ነው የምለው። ገብረ መንፈስ ቅዱስ ሁላችንም እነሱን የሚጠብቃቸው ነው የምለው አመሰግናለሁ። በድጋሚ ማለት የምንፈልገው የዚህ የንቁ ሚዲያ ባለቤት ወልደ ገብርኤል የተባሉት በእውነት እግዚአብሔር በጸጋ ይጠብቅልን እያል ከልብ እናመሰግናለን። እንዲሁም እሳቸውን ወክለው እህቶች ወንድሞች በዚህ ቦታ ተገኝተው በክብር አስተናግደው ምንም ገንዘብ ሳይከፈላቸው ክርስትናው አስገድዷቸው የእግዚአብሔር ክብር አስገድዷቸው ይህን ላደረጉ በእውነት የላቀ ምስጋናችን እናቀርባለን። እንግዲህ እዚያ ይህን ያህል ኪሎ ሜትር እርቀት ሄደው ደከመ የሰለቸ ይሳሉ። እኛም ከዚህ መጥተው ተቀብለው ትልቅ ስራ ስለሰሩልን ይህንን ሚዲያ በእውነት የምታዩ ሁሉ ደግፏቸው። በነፃ ነው ይህን የሚያደርጉልንና እግዚአብሔር አምላክ ደግሞ እኛ ትንሽ ስናስብ እሱ ብዙ ይሰጣልና ብዙውን ጸጋ ያደላቸው ሰው የዘራውን ያጭዳል ያበደረውን ይቀበላል ነውና መልካም ዘር እየዘሩ ይገኛሉና መልካም ፍሬ እንዲያጭዱ እሱ ይፍቅድላቸው የምትሰሙት ሁሉ እግዚአብሔር ከሁላችን ጋር ይሁን ፍጻሜያችን ያሳምርልን መሰባት ለእግዚአብሔር ወራት ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር